ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ከኢትዮ ቁም ነገር የዩቲዩብ ቻናል ዝግጅት ክፍል የአክብሮት ሰላምታችን እያቀረብን በዕለተ ሰኞ ምሽት የተሰማ አሁናዊ ሰበር መረጃዎችንና ዘገባዎችን ይዘላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግና ና የደወል ምልክቷን በመጫን የቻናላችን ቤተሰብ በመሆን በየዕለቱ የሚወጡ አዳዲስ እና ሰበር መረጃዎችን ይከታተሉ። ኢራን በአሜሪካ ጦር ሰፈሮች ላይ የሚሳኤል ጥቃት ፈጸመች። ኢራን በኳታር ዶሃ በሚገኘው አልኡዲድ ጦር ሰፈርና በኢራቅ በሚገኘው አልአሳድ ጦር ሰፈሮች ላይ ምሽቱን የሚሳኤል ጥቃት መፈጸሟን የአገሪቱ ብሔራዊ ቴሌቪዥን ጣቢያ ዘግቧል። የኢራን መንግሥት የዜና ወኪል የሆነው ታስኒም እንደዘገበው በኳታርና በኢራቅ ውስጥ በሚገኝ የአሜሪካ ጦር ሰፈሮች ላይ የኢራን አብዮታዊ ዘብ ሚሳኤሎችን መተኮሱንና ግዙፍ ጥቃት መክፈቱን አስታውቋል። ጥቃቱ አሜሪካ ውድለት ለፈጸመችው ጥቃት ምላሽ መሆኑን በዘገባው አመላክቷል። ከዚሁ ጋር በተያያዘ በኳታር ዋና ከተማ ዶሃ ውስጥ ፍንዳታ መሰማታቸውን ሮይተርስና ኤፍፒ የዜና ወኪሎች ዘግበዋል። የኢራን የምሽቱን ጥቃት ተከትሎ ኳታር፣ ባህሬን፣ ኩዌትና ዩናይትድ አረብ ኤምሬት በጊዜያዊነት የአየር ክልላቸውን መዝጋታቸውን አስታውቋል። አሜሪካ በኢራን የኒውክሌር ተቋማት ላይ ባሳለፍነው ቅዳሜ ሌሊት ጥቃት መፈጸሟን ተከትሎ የኢራን መንፈሳዊ መሪ አያቶላህ ካሚኒ በአሜሪካ ላይ የአጸፋ ምላሽ እንደሚሰጡ ሲዝቱ መቆየታቸው ይታወቃል። አሜሪካ በመካከለኛው ምስራቅ ካሏት ሀያ የጦር ሰፈሮች ውስጥ በኳታር ዶሃ አቅራቢያ የሚገኘው አል ውዲድ ግዙፉና አሜሪካ በመካከለኛው ምስራቅ ለምታደርጋቸው የአየር ዘመቻዎች የማዕከላዊ እዝ ዋና መስሪያ ቤት መገኛው ነው የሚያገለግል ነው። ጥቃቱን ተከትሎ ፕሬዚዳንት ትራምፕ በዋይት ሃውስ ሲቹዌሽን ክፍል ውስጥ የደረሰውን ጉዳት በቅርበት እየተከታተሉ መሆኑንና ሊወሰድ በሚችል የአጸፋ እርምጃ ዙሪያ እየመከሩ እንደሆነ ከዋይት ሃውስ የሚወጡ መረጃዎች ይጠቁማሉ። የኢራን አጸፋ ተከትሎ በቀጠናው ያሉ አገራት ወደ ለየለት ግጭት እና አልቂት እንዳያስገባ ተሰግቷል። ክቡራን አድማጭ ተመልካቾቻችን ምሽቱን የተሰማው ሰበር ዜና ይህን ይመስል ነበር። ከሰበር መረጃዎች ጋር አብራችሁን ስለቆያችሁ ልባዊ ምስጋናችንን እናቀርባለን። ጤና ይስጥልን።